ቤቴ ቁጭ ብዬ ከካሜራ ጀርባ በድምጽ ብቻ አንዳንድ አንድ ጥሩ ጥሩ ያልኳቸውን ነገሮችን ዩቲዩብ ብር ስለሚከፍለኝ በዩቲዩብ መስራት ፈልጌ የነበረ ዩቲዩብ ከሚከፍለኝ ብር ዩቲዩብ የሚከፍለኝ ብር ዩቲዩብ የሚከፍለኝ ብር ሐራም ይሆንብኛል? ይሄን ቤቴ ቁጭ ብዬ እየሰራሁ ገቢ ባገኝ እንዴት ይታያል? የሚል ጥያቄ ሴት ልጅ ሚዲያ ላይ መውጣቷ ራሱን የቻለ ፊትና ይኖረዋል። ተሸፍና ቢሆንም ብትሸፈንም ጭምር ካልተሸፈነች የከፋ የባሰ ሊሆን ይችላል። ተሸፍናም ቢሆን ሴት ልጅ ሚዲያ ላይ መውጣቷ ለራሷም ለሌሎችም ፈተና ሊሆን ይችላል። ሌሎች በድምጿ ሊፈተኑ ይችላል። ለብሳም ተሰትራም በሷም የሚፈተኑ ሰዎች ሊኖሩ ይችላል። ፊት ለፊት ካሜራ ፊት ለፊት ባትቀርብ እንኳ ከኋላ ሆና በድምፅ። ሙስሊሙ ካፍሩ አላህ የሚፈራው ማይፈራው ድምፃ እንዲሰማ ማድረጓ በተወሰነ መልኩ ከሀያ ጋ ራስን ከመሰተር ጋ ድምፅን ዝቅ ከማድረግ ጋ አይሄድ። የሴት ልጅ ድምፅ በራሱ ሊፈተን ይችላል። የሚዲያ ድምፅ ማስዋቢያ ነገሮች ሊያባብሱት ይችላል። የአኼራ የዲን ስራ ከሆነ መስራት የፈለገችው ምታሰራጨው ነገር የዲን የአኼራ ጉዳይ ከሆነ የወንዶችን የዑለሞችን ትምህርቶች ስራዎችን፣ ማሰራጨት ማዳረስ። እንዲሁ ከዲን ውጭ የሆኑ ነገሮች ከሆኑ በሴቶች አካባቢ ስራ መስራት ነው እንጂ ሚዲያ ላይ ተለቆ ወንዱም ሴቱ ሙስሊሙም ካፍሩም የእሷን ድምፅ እንዲሰማ ማድረጉ አግባብ አይደል። ይህን ተከትለው የሚመጡ ከወንድ ጋር መቀራረብ፣ ቻት መደራረግ፣ ሌሎችን ፈተናዎች ሊኖሩ ይችላል። ሴት ልጅ ራሷን መሰተር አለባት፣ ከወንድ መራቅ አለባት ተብሏል። ይሄ ለአካልም ለድምፅም ጭምር አስፈላጊ ሲሆን እንጂ ሴት ልጅ ወንድን ማናገር የለባት። ከዩቲዩብ የሚገኝን ገንዘብ በተመለከተ ገንዘቡን ለማግኘት እንደሚቀመጠው መስፈርት፣ እንደሚያሰራጩትና እንደሚያቀርቡት የመልእክቱ ይዘት ይለያያ የተለያዩ በዲን ማይፈቀዱ መጥፎ መጥፎ ማስታወቂያዎች በየመሀሉ ለተመልካች የሚቀርቡ ከሆነ አቂዳና አኽላቅን የሚያበላሹ መልእክቶች ወደ ሰው እንዲደርሱ ወደ ተመልካች እንዲደርሱ የሚያደርግ ከሆነ ወይም ገንዘብ ለማግኘት የሚፈራረሟቸው የሚስማሙባቸው ነገሮች ውስጥ ከዲን ጋ የሚጋጭ ነገር ካለ ገንዘቡ የተከለከለ ይሆናል። ከነዚህ ነገሮች ከጠራ መጥፎ ማስታወቂያ ሴት ልጅ ተገላልጣ የምትመጣበት የኸምርና የተለያዩ የወንጀል ማስታወቂያዎች ከሌሉበት ገንዘብ ለማግኘት የሚፈሩማቸው የሚስማሙባቸው ነገሮች ውስጥም ከዲን ጋር የሚጋጭ ነገር ከሌለ ገንዘቡ የተፈቀደ ይሆናል። አብዛኛውን ጊዜ እንደዚህ አይነት ነገሮች ቢያንስ ከሹብሃ አይጠሩም፣ አጠራጣሪ ናቸው። ከዚህ ከአጠራጣሪ ነገር ርቆ በሌሎች ትንሽ ሆነው የሙእመንን ልብ ሙእመን ተረጋግቶ በሚሰራቸው ነገሮች መጋጋት